ኮምፕሊት ፍሬ ነገር ማንሳት ፈልጋለሁኝ የዚህ የጀኖሳይድ ክህደት ጉዳይ በተመለከተ ማለት ነው። እና አሁን አብይ አህመድ የዘር ፍጅት ፈጽሟል ወይ ለሚለው የመዲ ሀሰን ጥያቄ ጌታቸው ሲመልስ የሚለው ነገር አለ። አዎ አሁን ቅድም የጠቀስካቸው ሰዎች አሉ አሉ ላይ አሁን ጌታቸው እንዲያለ ብለው የሚሉ በሆነው ነገር በእጅጉ ያዘኑ በአጠቃላይ ፍጅት ሲካድ የማይወዱ በእሴት ምክንያት ሁለተኛ ደግሞ የፍጅቱ ሰለባ የሆኑ ተጋሩ ደግሞ አሉ ቀላል የማይባል ቁጥር ያላቸው እነሱን ፔይን ሼር አርጋለው። የኔ ፔን ስለሆነ የራሴም ስቃይ ስለሆነ ማለት ነው። እነሱን እንያዛቸው ለብቻ አሁን ስናገር የምናገረው ደብረ ጽዮን አንድ ሚሊዮን መሆኑ ማስረጃ የለውም። አመራር አስጨረሰኝ ለማለት ነው ብሎ በትግራይ የተፈጸመውን ጀኖሳይድ ሲክድ በዝምታ ወይም በድፍረት ወጥቶ በመከላከል የተሳተፈ ማንም ነውረኛ ግን አሁን በጌታቸው ላይ ተበሳጨው ሊል ሞራል ኦቶሪቲ የለውም ማለት ግን ይፈልጋል። ሶ ትክክል ነው፣ ጌታቸው ያደረገው ነገር በእኔ አስተያየት አውትሬጀስ ነው አሳፋሪ ነው ምንም ጥያቄ የለውም እዛ ላይ ነገር ግን እየመረጥክ አውትሬጅ ትረጅዳት የተገረድክለት ድርጅት ወይም ቡድን እንደዛ ሲል ፈትለ ወርቅ አንድ ሚሊዮን ሰው ሞተ እያሉ የህዝቡን ሞራል ገደሉት ህዝቡ ይሄን ያል ተገደሉ አትበሉ ስትል ትክክል ናት ካልክ በኋላ አሁን ደርሰህ የትግራይ ፍጅት ተቆርቋሪ መስለህ ስትቀርብ ታጸይፋለህ ማለት ፈልጋ ይሄ በጣም ኢምፖርታንት ነገር ነው። እነዚህ ሰዎች እያደረጉ ያሉት ይል አንድ አይሁዳዊት የጋዛን የዘር ፍጅት በተመለከተ ለመከላከል ፈልጋ የሆሎኮስትን ፍጅት በመከላከያነት አምጥታ ስትከራከር፣ አንድ አሁን ስማቸውን ዘነጋሁት አዛውንት ናቸው በጋዛ የሚፈጸመውን የዘር ፍጅት የሚቃወሙ ናቸውና እጅግ አዝነውና ተበሳጭተው ምን ይላሉ? እኔ የሚያሳዝነኝ ሌሎች ላይ የዘር ፍጅት ለመፈጸም በገዛ ራሴ ቤተሰቦች ላይ የተፈጸመው የዘር ፍጅት እንዴት እንደገና በማንሳት ያኔ በሆሎኮስት የተገደሉትን ሰዎች መለሰሽ እንዴት ትገያቸዋለሽ ብለው በአውትሬጅ ይናገራሉ። እኔ አሁንም ደብረ ጽዮንና ፈትለወርቅ የዘር ፍጅቱን ሲክዱ የተከላከልክ መንጋ አሁን ጌታቸው ረዳ የፈጸመውን አሳፋሪ ተግባር መተሰት ስትቃወም እያረክ ያለው ያንኑ ነው። በትግራይ ህዝብ ላይ የተፈጸመውን የዘር ፍጅት በራሱ በትግራይ ህዝብ ላይ ዌፐናይዝ እያረከው ነው። ሶ የፈጸማችሁ ያላችሁት ነውር ይህን ነው። ስለዚህ ቢያንስ ወጡ ሁኑ። ኦኬ፣ ይህንን ነገር ማንም ሲያረገው የመቃወም ካሬጅ ይኖራችሁ። የገዛ ራሳችሁን የሰው አእምሮ ተጠቀሙ፣ አትመጣደቁ። አሁን በደብረ ጽዮን ህወሓት በኩል ያላችሁ ሰዎች ደብረ ጽዮን፣ ፈትለወርቅ የመሳሰሉ በትግራይ ህዝብ ላይ የተፈጸመውን ፍጅት ለምን ተናገራችሁ? ያሉ ሰዎች ናቸው አለቆቻችሁ። ኤግዛክትሊ የብልጽግናን መንጋ በተመለከተ የምናገረውን ነው አሁንም የማነሳው አ